በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ሰላም እንዴት ናችሁ? ውድ የኤልሳቲዮ ቤተሰቦች ተከታታዮች የሉል እግዚአብሔር ሰላም በያላችሁበት ይድረሳችሁ አሜን። ሙሴና ማርያምን ምን አገናኛቸው? አዘጋጅ ዲያቆን ሔኖክ ኃይሌ ሰሞኑ ድንግል ማርያም ቤዛ ትባላለች ወይንስ አትባልም በሚለው ተዋስኦ በርካታ ሊቃውንተ ቤተ ክርስቲያን ሙሴን በቁጥቋጦ በታየው በመላኩ እጅ እግዚአብሔር ሹምና ቤዛ አድርጎ ላከው የሚለው ከሌሎቹ ጥቅሶች ጋር እንደ አንድ ማስረጃ፣ ሙሴ ቤዛ ከተባለ ድንግል ማርያም እንዴት አትባልም ተብሎ ሲጠቀስ ሰንብቷል። ቤዛ የሚለው ቃል መጽሐፍ ቅዱስ በተጻፈበት የግሪክ ቋንቋ በግዕዙ መድኅን በእንግሊዘኛው ዴሊቬረር ተብሎ ተተርጉሟል። የሐዋርያት ሥራ ምዕራፍ 7 ቁጥር 35። የነገሩ ተቃዋሚዎች ደግሞ ታዲያ ምን ያገናኘዋል? የማይገናኝ ነገር አታገናኙ። ሙሴ ቤዛ ተባለ እንጂ ማርያም ቤዛ ተባለች ወይ? ብለው ሲከራከሩና ሲሳለቁ ነበር። ስለዚህ ጉዳዩን የበለጠ ማብራራት ግድ ይላል። በመጀመሪያ እንግዲህ እንዲህ ከሆነ ይሄ እንዴት አይሆንም የሚለው የቡግት አገባብ እኛ የፈጠር ነው አገላለጽ ሳይሆን መጽሐፍ ቅዱሳዊ የአመክንዮ ቅርጽ ነው። በረበናታ አይሁድ ዘንድ አገባብ የቀላልና ከባድ ንጽጽር የሚባል ሲሆን ሁለት ክስተቶች ግራና ቀኝ አስቀምጦ አንዱን አቃ ላይ ሌላውን አክባጅ መንገድ የሚከተል የረበናታ አመክንዮ ነው። ይህንን የሙግት ስልት የናዝሬቱ ረቢ መድሃን የዓለም ክርስቶስም ከፈሪሳውያን ጋር ሲነጋገር በሚገባ ተጠቅሞበታል። የእግዚአብሔር ልጅ ነኝ በማለቱ በተቃወሙት ጊዜ ክርስቶስ እንዲህ ሲል ጠይቋቸው ነበር በመዝሙር መዝ በመዝሙር 83 ቁጥር ስድስት ላይ እኔ ግን አማልክት ናችሁ ሁላችሁም የእግዚአብሔር ልጆች ናችሁ አልሁ ተብሎ ተጽፏል። ጌታችን ይህንን እውነታ ተጠቅሞ እንዲህ አላቸው ኢየሱስም እንዲህ ብሎ መለሰላቸው እኔ አማልክት ናችሁ አልሁ ተብሎ በህጋችሁ የተጻፈ አይደለምን መጽሐፉ ሊሻር አይቻልምና እነዚያን የእግዚአብሔር ቃል የመጣላቸው የአማልክት ካላቸው የእግዚአብሔር ልጅ ነኝ ስላልሁ እናንተ አብ የቀደሰውን ወደ አለም የላከውን ትሳደባለህ ትሉታላችሁን የዮሐንስ ወንጌል ምዕራፍ 10 ቁጥር 35 ጌታ በዚህ ቦታ ላይ ሁለት ነገሮችን እንደ ቀላልና ከባድ አድርጎ አነጻጸረ። በመዝሙር ካህናትና ሌዋውያን አማልክት የልዑል ልጆች ተብለው ከተጠሩ አብ የቀደሰኝን ወደ ዓለም የላከኝን እኔን የእግዚአብሔር ልጅ ነኝ ስላልሁ እንዴት ትሳደባለህ ትሉኛላችሁ ብሎ ትንሹን የካህናት አማልክት መባል ከእርሱ የእግዚአብሔር ልጅ መባል ተገቢነት ማስረገጫ አደረገው ጌታችን ይህንን የትርጓሜ መክንዮ በሌላ ጊዜም ደግሞታል። ከእናንተ አንድ በግ ያለው በሰንበት በጉድጓድ ቢወድቅበት ይዞ የማያወጣው ሰው ማን ነው? እንግዲህ ሰው ከበግ ይልቅ እንደምን አይበልጥም? ሲል ትንሹን በግ ከትልቁ ሰው ጋር አነጻጽሮታል። የማቴዎስ ወንጌል ምዕራፍ 12 ቁጥር 11። እንኪያስ እናንተ ክፎች ስትሆኑ ለልጆቻችሁ መልካም ስጦታ መስጠት ካወቃችሁ፣ በሰማይ ያለው አባታችሁ ለሚለምኑት እንዴት አብልጦ መንፈስ ቅዱስን ይሰጣቸው፣ ብሎ ትንሹ የምድር ወላጆችን ስጦታ ከታላቁ የሰማያዊ አባት ስጦታ ጋር አነጻጽሯል። ሉቃስ 11 ቁጥር 13። የኦሪት ምሁሩ ቅዱስ ጳውሎስም በዚሁ ስልት የሙሴ ሕግ የናቀ ሰው ሁለት ወይም ሶስት ቢመሰክሩ ቢመሰክሩበት ያለ ርኅራሄ ይሞታል። የእግዚአብሔርን ልጅ የረገጠ ያንንም የቀደሰበትን የኪዳኑን ደም እንደ ርኩስ ነገር የቆጠረ የጸጋውንም መንፈስ ያክፋፋ እንዴት ይልቅ የሚብስ ቅጣት የሚገባው ይመስላችኋል? ብሎ ትንሹን ሕግ ሙሴን ከትልቁ ደመ ክርስቶስ ጋር አነጻጽሮ ሞግቷል። ዕብራውያን ምዕራፍ 10 ቁጥር 29 ብሉይን ጠቅሶ ለአዲስ ማስረጃ ማስረጃ ማድረግ የሚያንሰውን ጠቅሶ ለሚበልጠው መከራከሪያ የማድረግ አመክንዮ ከመጽሐፍ ቅዱስ የተገኘ ነው፣ ሎጂካል ሜቶድ እንጂ ከምኑን ከምኑ የሚያሰኝ አይደለም። ይህ አይነቱ አነጋገር አዲስ የሚሆንበት ሰው ለመጽሐፍ ቅዱስ አዲስ የሆነ ብቻ ነው። ሙሴና ድንግል ማርያምን ምን አገናኛቸው ለሚልም ሰው የሙሴ ትንሽነትና የማርያም ትልቅነት፣ ሙሴ ቤዛ ከተባለ እርሷ ለምን አትባልም ብሎ ለመሟገት ሲሆን በደንብ ይገናኛሉ። ይገናኛሉ ሙሴና ማርያምን በአንድ ወገን ለመነ ለመነጻጸር የሚያስችል ደግሞ ብዙ ነገር መጥቀስ ይቻላል። የእግዚአብሔር ቃል የተጻፈበት ጽላት የታቀፈ ሙሴ ቤዛ ከተባለ የእግዚአብሔር ቃል ራሱ የታቀፈችው ድንግል ማርያም እንደምን ቤዛ አትባልም? የፋሲካው በግ አሳርዶ መቃኑና ጉበኑን የቀባ ሙሴ የተባለ ክርስቶስ የተባለ የፋሲካው በግ የወለደች ድንግል ማርያም እንደምን ቤዛ አትባልም? እውነት ነው ሙሴ በእስራኤል መዳን ላይ ወሳኝነ ሰው ነበረ። ቤዛ መባልም ይገባዋል። በሲና ተራራ እግዚአብሔር በመልአክ የተነገረውን ቃል ሰምቶ ወደ ፈርዖን ሄዶ የታገለ ብዙ የተሟገተ እስራኤልን መርቶ ከግብፅ ያወጣ ሙሴ ቤዛ ቢባል አያንስበትም። በመልአኩ ብስራት እነሆኝ የጌታ ባሪያ ብላ ራሷን አሳልፋ ለፈጣሪ የማዳን እቅድ የሰጠችው ድንግል ማርያም ከሙሴ በላይ ዋጋ አልከፈለችምን? አዎ፣ ሙሴ ለተጠማ ህዝብ ድንጋይ በበትር መጥቶ ውሃ አፍልቆ አጠጥቶ ነበር። ያ አለት ክርስቶስ ነበረ የተባለለት ልጇ በጦር ሲወጋና ህይወት የሚሰጥ ደግሞ ሲፈስ ያየችው ድንግልስ ከሙሴ አትበልጥምን? ሙሴ አለቱን በበትር ሲመታ አልሳሳም ነበረ። ልጇ በበትር ሲመታ በነፍሷ ሰይፍ ያለፈው ድንግል አትበልጥምን? ባህር ከከፈለና ካሻገረ ሙሴ ይልቅ የድንግልናዋን ባህር ሳይከፈል ዓለምን ያሻገረችው ጌታን የወለደችው ድንግል አትበልጥምንም። ሙሴ ራሱ ያወጣውን ህግ ኦሪት እንኳን መጠበቅ አቅቶት ከከነአን ቀርቷል። ኢትዮጵያዊ ቆስጠንጢኖስ ይህን ሲያብራራ ከማርያም በቀር አሰርቱ ቃላትን የፈጸመ ማንም የለም፤ ወባህቱ አልቦ ዘፈጸመ ዘፈጸመ አሰርተ ቃላተ ዘንበለ ማርያም ድንግል ብሏል። መጽሐፈ ብርሃን ዘጸሐፈ አጼ ዘርዓ ያዕቆብ 8 ገጽ 85 ለሙሴ የተገባ ቤዛ የሚል ቃል ለእርሷ አይገባም ሲሉን የማንሰማው ለዚህ ነው። ከመጽሐፍ ቅዱስ ብሉይ ኪዳንን ቀዶ ጥሎ የክርስቶስን አካል ጥላቢስ አድርጎ ከሚረዳ ሰው በቀር ከሚረዳ ሰው በቀር የሙሴና የማርያም ንጽጽር ለሁሉም ግልጽ ነው። ቤዛ መባሉን ይዘን ከሙሴ ብቻ ጋር አነጻጽረናት አነጻጽረናት እንጂ እርሷ እንኳን ከኛ አይን ባህር የከፈለችው የከፈለች የወንድሙ የአሮን በትር በንሴ በሆፈንታ ታቢዩ ያለች ማርያም የእግዚአብሔር ቃል የወረደባት የሲና ተራራ፣ የቃሉ ሰሌዳ ጽላት፣ የመብራት ማቆሚያው መቅረዝ፣ የጽላቱ ማደሪያ ታቦት፣ የዕጣኑ መሰዊያ ደብተራ፣ ኦሪትም እርሷው ናት። ቲዎሎጂ ከማይገባቸው ሰዎች ጋር መነጋገር ሆነብን። ሙሴ ለእስራኤል ቤዛ የተባለው እግዚአብሔር እስራኤልን አልተቤዠም ለማለት አይደለም። የፈጣሪን ቦታ ለመተካት ወይም ለመገዳደርም አልነበረም። የእግዚአብሔር እስራኤልን የማዳን ስራ ላይ ሙሴ በቀዳሚነት ስለታዘዘ እና ሕይወቱን ስለሰጠ ነው። ይገርማችሁና ሕዝቡም በእግዚአብሔርና በባሪያው በሙሴ አመኑ ተብሎ ተጽፏል ዘጸአት ምዕራፍ 14 ቁጥር 31። ይህ ማለት ሙሴ ከእግዚአብሔር ጋር ልኩል ነው ማለት ነው። በሙሴ ማመን በላከው ማመን ስለሆነ ነው። ድንግል ማርያም ሙሴ ስትባልም በደሙ በተደረገ ቤዛነት ያዳንንን አምላክ ለመገዳደር ሳይሆን የጌታ ባሪያው ብላ ራሷን ሰጥታ ይዛው ተሰዳ እስከ መስቀሉ ድረስ ተከትላው ነው። እርሷ እነሆኝ ሳትል የተጀመረ ድህነት የለም። ልጇም እናትህ ነዋት ሳይልም የፈጸመው ድኅነት የለም የሰው ልጅ የመዳን ታሪክ በነሆኝ ተጀምሮ በነኋት የተጠናቀቀ ነው በዚህም ምክንያት ሙሴ ለእስራኤል ቤዛ ሲሆን የበጉ እናት ደግሞ በደሙ ለዳኑ ሁሉ ቤዛ ናት ይቆየን አሜን